አንድ ይህን እዚህ ጋር ያስጨነቃት ሚኖር ካሁን በኋላ ከአባዬ ጋር ላልኖር ነው ወይ? እኔ ትክክለኛ ቤተሰቦችን እናትና አባቴን ካገኘሁኝ አባዬን ለማን ጥዬው ነው የምሄደው፣ ወይስ ከማን ጋር ነው የምኖረው እያለች በጣም በሀሳብ ታውጣለች። ሀኒዬ ግን እዚህ ጋር ያለውን ነገር ቤተሰቦችንም እንዳገኘሽ ያለውን ነገር ለአባትሽ ብታስረጃቸው በጣም ጥሩ ይመስለኛል። ወይዘሮ ባዩሽም ዶክሜንቱን ለማዘዋወር ተፍ ተፍ እያለች ትገኛለች። ውጤቱ ግን የወይዘሮ የሀኒዬ እንደሆነ ብናቅም፣ ወይዘሮ ባዩሽ ግን እጇ ረጅም ስለሆነ ዶክሜንቱን እያዘዋወረችው ትገኛለች። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንደት ናቸው? ይዛችሁ እኔ ዳና ነኝ። አልሐምዱሊላ እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም እንድርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እንደውም ነባር ቤተሰቦቼ ላይክ፣ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ዛሬ ደግሞ በኖላዊ በክፍል አርባ ስድስት ከች ብያለሁኝ። አቤ ሳቅና ፈገግታ ማነው ግን ሀንድ ሀንዬ አባቱን የሚወድና አባቱን የሚያከብር አባቷን ለማሳከም ብላ ዝቅ ብላ የምትሰራና ምንም ነገር ሳያግዳት ማንም ሲናገራት አባቷ ብቻ ከፊት አስቀድማ አባቷን ለማሳከም ለማሳከም ደፋ ቀና እያለች ባለችበት ሰዓት ያላሰበችው ነገር ነበር የመጣባት። ያም ሆኖ ግን አልበገሪዋ ባይ ሀንዬ ያም ሆኖ አልተበገረችም። ትክክለኛውን በአሁኑ ሰዓት ግን ለአባቷ ወይም ለአሳዳጊዋ ብትነግራቸው ደስ ይለኛል። ሀንዬን እያሳሰባት ያለው በአሁኑ ሰዓት እኔ ትክክለኛ ቤተሰቦችን ካገኘሁኝ አባዬን ለማንጥየው ነው የሚሄደው፣ ከነሱ ጋር መኖር ነው ያለብኝ ወይስ ከአባዬ ጋር እያለች ነበር ለአሲር ትናንትና ስታማክረው። አሲርም እያሾፈባት፣ አንቺ ቤተሰቦችሽን አገኝ እንጂ ሌላው ምንም አያሳስብሽም። እሱ አቁም ነገር ተዋረዋለች። እሱ ግን ወደ ቀልዱ ነበር የሚያመዝነው። ወይዘሮ ባዩሽም ስራዋን ይዛለች፣ ጉድ ጉድ እያለች ዶክሜንቱን ለማዘዋወር በጣም በጣም በጣም እየሰራች ትገኛለች። ወይዘሮ ባዮሽ በጣም መጥፎና፣ እኔ ከእሷ የተማርኩት ትምህርት ቢኖር በቃ ገንዘብ የማያደርገው የለም። ለወይዘሮ ሜላት ያላት ቅርበትና ለወይዘሮ ሜላት ያላት ክብር ከእሷ ከፊቷ በጣም ጥሩ ጓደኛዋ ጥሩ፣ እንደ እህት እንደ ሁሉም ነገሯ መስላ ነው የምትታያት። ለምን ወይዘሮ ሜላት ሁሉን ነገር ስለምታማክራት ወይዘሮ ባዮሽ ግን ያልታሰበች እስስት የሚያቀለም ከአንድ ቦታ ስትሄድ ወደ አንድ ቦታ የምትቀያየር እንደ እስስት እንደዛ ሆናባቸዋለ። በአሁኑ ሰዓት ቤቱን እያበጣበጠችው ያለችው ሀና ሳትሆን ወይዘሮ እርግብ እርግብና ወይዘሮ ባዮሽ ናቸው። እርግብና ወይዘሮ ባዮሽ ሳይመጡ ዝድራማ ውስጥ በጣም ደስ የሚል ቤተሰብና በጣም የሚያጓጓ ነበር። አሁን ግን ድራማውን እየበጠበጡት ያሉት እነዚህ በሁለቱ ሰዎች ነው። ትናንትና እንዳየነው ነው ቪዲዮውን በር እያንኳኳይ ስትከፍት አቶ መስፈን ሲከፍትላት ያደነገጠችው ድንጋጤ፣ እኔ እስካሁን እፊቴ ላይ ያለ አቤት ሌባ አቤት የሰው ንብረት የያዘ ግን ውሸት ነገር የያዘ ሁልጊዜም እንደተዋረደ እንደሆነ በእሷ ነገር አይቻለሁ። ሀንዬ ግን እውነታው ስላላት እውነታው ስላላት ለነገር ስለማትቸኩል ሁሉን ነገር በእርጋታና በትግስት ስለምትይዘው ምንም መስሎ አይታያትም። ላምን እውነቷ ያለው እሷ ጋር እሱና እሷ ጋር እውነታ መቼም ተደብቃ እንደማትቀር ታውቃለች። ትዘገያለች ወይም ትቆያለች እንጂ እውነታዋ አንድ ቀን ትወጣልኛለች እያለች ነበረ ሀኒዬም የምትናገረው ወይም ለፈጣሪዋ የምትጸለየው ማለት ነው ወ እርግብና ሀኒዬም ደም ለመስጠት ወይም ከጸጉራችሁ ነው ናሙናው የሚወሰደው። አንድ ወይዘሮ ሜላትም እርግብን አይዞሽ ልጄ፣ አንቺ ነሽ የምታሸንፊው ልጄ፣ አንቺ እና አንቺ ብቻ ነሽ፣ እኔ ከአንቺ ውጭ ማንም ልጅ እንደሌለኝ ውስጤ ይነግረኛል ቢልም ብትልም አቶ መስፍን ደግሞ ከሀንዬ ጎን ቁጭ ብሎ ሀንዬ አብሸርለኝ፣ እንዳትፈሪ፣ አንቺ ነሽ እኮ የምታሸንፊው ልጄ አንቺ ብቻ ነሽ እንጂ ማንም አይደለም እኔ ውስጤ ይነግረኛል እያለ ነበር ለሀንዬ የሚነግራት አቶ መስፍን። አቶ መስፍን ግን ያለው ነገር እርግጠኛ ነው ሀንዬ እንደምታሸንፍ ነው ልጁም ሀንዬ እንደሆነች ውስጡ ያውቃል። ወይዘሮ ባዮሽ ግን አስቀድማ ነበር ከዶክተሩ ጋር የገባቸው ዶክተሩ፣ ወይዘሮ ባዮሽን ስለሚያውቃት ያለውን ነገር ወይም ገንዘብ አካፍላለሁ ወይም እንደዚህ ነገር ብትለው በሀገራችን ላይ በሙስና ያለች ሀገር ስለሆነች ዶክሜንቷን ታዘዋውረዋለች ብዬ እኔ ባለሙሉ ተስፋ ነኝ። ላምን እጇ ረጅም እና እርግብ ለራሱ እንደዚህ መቶ ፐርሰንት ያደረገሽ እና እርግጠኛ ውጤቱ ያንቺ ነው የአንቺ አባት መስፍንና መስፍን ነው ለምን ንብረት ለመካፈል እንድመጀን ብትያለች ትነግራት ነበር እርግብም ደግሞ አክስቴ እንደዚህ እርግጠኛ ያደረገሽን ወይም ውጤቱ የኔ እንደሆነ ያደረገሽን ነገር ብትነግሪኝ ምን አለበት እኔ ግን እየተጨናነኩ ነው ያለሁት ብትላትም ያንን ነገር ግን መናገር አልፈለገችም ወይዘሮ ባዩሽ ማለት ነው ለእርግብ እርግብም በጣም ተጨንቃለች ለወይዘሮ ሚላት እናቴ እንደዚህ ግን ባታደርጊ ሀኒዬን ደስ ይለኛል። ለምን ስራዋን ስለምታውቅ ሀና ጥሩ ሰው እንደሆነች ሁላቸውም ያውቃሉ? እኔ ግን እዚህ ጋር ብዙ ትምህርቶችን የተማርኩበት አቤት ሰላምና ምላሴ አቤት እንደታሉ ጥሩ ልጆች እና ጥሩ ነገር ደግሞ ሰላምን የተማረችው ጥሩ አስተሳሰብን የተማረችው ከሀና እንደሆነ ሁላችንም እናውቀዋለን። በፊት ሀና ሰላም ምን አይነት ልጅ እንደሆነች እና ምን አይነት በቃ ምን አይነት ልጅ እንደሆነች በአጠቃላይ እናውቃለን። በአሁኑ ሰዓት ግን በጣም ደስ የምትል ለሀና ያላት ክብር፣ ለሀና ያላት አቀራረብ ምንም ሆንሽ ምንም ሆንሽ አንቺ እህቴንሽ እኔ ደም ሰጥታችሁ እንኳ እንኳን ውጤታችሁ የእርግብ ቢሆን የእርግብ እንደማይሆን ውስጤ ይነግረኛል። ቢሆንም ግን የእሷ ቢሆን እንኳ አንቺ እና በኔ መሐከል ምንም ነገር እንደማይፈጠር ቃል ግቢልኝ እያለች ነበረ እያለቻት፣ ለሀና ማለት ነው ሃና እንደ የእሷ እንደማይሆን እኮ ውስጥ ያውቃለ ብላ ለሰላም መለሰችላት። ሰላምዬ በጣም ደስ ይለኛል፣ ምንም የሚያስፈራሽ ነገር የለም። ሀን እያድለ አይዞሽ፣ አንቺ ብቻ ነሽ እህቴ፣ ከአንቺ ውጭ ማንም እህት የለኝም ብላ ነበር። ለምን እርግብ የምትሰራቸው ስራና ለሰላም የምትነግራት ስለ ሀና የምትነግራት አንዳንድ ነገሮች መቼም ምንም ምንም እንደማይዋጥላት እንደማይዋጥላት ነው። ለምን ሀናንም እያስፈራራቻት ነው ውድ መስፍን አቶ መስፍን የኔና የኔ ብቻ ነው እንጂ የአንቺ አባት አይደለም እያለች ነበረ ለሃና ስትነግራት ነግራት የነበረው። አሁን ሁላችንም ሀሳብ ላይ ያለ ነው ውጤቱ የማን ይሆን? በክፍል አርባ ስምንት እና አርባ ሰባት እና አርባ ስምንት ላይ ግን የሆነ የሚያስደስት ነገር እናያለን ብዬ ተስፋ አለኝ። ውጤቱ ያህን እየሆኑ እውነት ተደብቃ አትቀርም። እውነት አንድ ቀን ትወጣለች። ውሸት ነው ተደብቆ ወይም አፍሮ የሚቀረው እንጂ እውነት መቼም መቼም አትቀርም። የሀንዬ እውነት ይወጣላታል። ሐንዬን የምትወዱና የምታከብሩ የሀንዬ እምባ ይታበስላት የምትሉ ቪዲዮዬን ላይክ ሸር እያደረጋችሁ አበረታቱኝ። ሀንዬ እስቃ ሀንዬ ለአባቷ እውነታውን ተናግራ ቤተሰቦቿን እንዳገኘች እና ቤተሰቦቿን እንኳ ብታገኝ አባቷን ያሳደጓትን እንደማተዋቸውና እንደ ልጅ ሆና ከአሁኑ ፍቅር እንዳትቀንስባቸው ለምን በጣም የሚወዷትና በጣም አስተዋይ እኔ እንጃ። ያህን እያባት ሲናገሩ ብዙ ትምህርቶችን የምንወስድበት ናቸው፣ የምንወስዳለን አስተማሪም ነገር አለው። ኖላዊ ድራማ ድራማ ቢሆንም ግን ብዙ ትምህርቶችን እሷ ሆኖ ላሰበ ሰውና ላስተዋለ ሰው ብዙ ትምህርት አዘለ ነገሮች አሉት። አንዴ ለአባቷ ተናግራ ቤተሰቦቿን አግኝታ ከቤተሰቦቿም ጋር ከአባቷም ጋር ካሳዳጊዋ አባቷም ጋር ሆና ደስተኛ እንደምትኖር ደስተኛ ሆና እንድትኖር ሁላችንም እናስባለን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ እምነት፣ መተሳሰብን ሀገራችንን ሰላም ላይ ያደርግልን። ቻናሉን ከመጀመራችሁ በፊት ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም።